ያቤል ቢኒ ማሰቃያቱ ቀጥሏል። እሱ ብቻ አይደለም፣ እንግዲህ እየደወለምም ምሴጅ የሚላከ ጽዮን ራሱ እያሰቃያት ይገኛል። ዛሬ ጭራሽ ባለፈው የቀዱት ዳጊና እሷን የአፌት የሚሰጡትን ሪከርድ እንዲያጠፉ ማስጠንቀቂያ ሰጥቷል። ከዚህ በኋላ እኔ ያልኩሽን ካላደረግሽ ቢኒ አታገኘውም። እኔ ቤኒን ለመጨረስ የአንድ ሰከንድ ስራ ነው ብሎ ማስፈራሪያ ጭምር ሰጥቷል። ይህ ያናደደው ባለፈው እሱ ሳያውቅ የተናገረውን ያፌትን እንደወጋው ተናግሮ ነበረ። እነሱም ደግሞ ለመረጃ ብለው ያን ሪከርድ ይዘው ነበረ። አሁን ያን ያፌድ ጋር ከደረሰ ህይወቱ ምስቅልቅል እንደሚወጣው ስለሚያውቅ ያን ሪከርድ እንዲያጠፉና ከዚህ በኋላ ሁሉም ነገር እሺ ብለው እንዲቀበሉ ጭራሽ በአቤል ትዕዛዝ ስር እንዲሆኑ ማስጠንቀቂያም ማስፈራሪያም ጭምር ሰጥቷል። ጺም የነገር ፈርታ እሺ፣ ምንም አላደርግም አንተ ያልከኝን ሁሉም አደርጋለሁ ብቻ ቢኒ ምንም እንዳይሆን አድራህን ያልከኝን ነገር ሁሉም እፈጽሟለሁ ስትል አልቅሳ ተማጽነዋለች። እሱም በይ ተነሺ ወደ ቤት ሂጂ ስትጨረሺ ደውለሽ አሳውቀኛለት። እሷም በዛ ተሰማምታ ደንግጣ እየተቀጠቀጠች ቦርሳን ይዛ ወደ ቤቷም ሄዳለች። ነገር ግን እኔ ያሰብኩት እሱ ተመልሶ ወደዛ ሴሄድ ኋላ ኋላው እየተከተለች የሚሄድ መስሎች ነበረ፣ አደለም? ይህ ነገር ብዙዎቻችን እንዲሁም ደግሞ ቤተሰብም ጭምር ያው ያፌት ነበረ የተጠረጠረው። ለካ የመንዘር ጎ መንዘር አቤልም የአፌት ዘር ስለሆነ አፌትን የሚሰራው ነገር አቤልም ሰውን ማሰቃየት ጀምሯል። ይህ ነገር እስከ የት ያስኬደዋል የሚለውን የሁላችንም የጥያቄ ምልክት ነው። እንግዲህ እናታም ይሁን ሁሉም ሰው የጠረጠረው ዳጊም ይሁን ገኒም ትሆን፣ ቤዛም ትሆን ሁሉም የጠረጠረው ያፌት ነበረ እኛም ጭምር ያፌት ነበረ። ከትላንት እስከ ትላንትናው ናው ጊዜ ማለት ነው። ነገር ግን የሁሉም ያደረገው ያቤል ነው። ይህም ደግሞ በፂ የመጣ ነው ማለት ነው። ይህም ነገር ፖሊስ ወስዶት ነበረ ያፌትን። ይህ ነገር መርምሮ ቢኒ የሆነ ነገር ቢሆን ተጠያቂው አንተ ነህ የሚል ማስጠንቀቂያ ተሰቶት ነበረ። እሱም ግን የቢኒ ብሎ ሳይሆን የራሱ ብሎን ቢኒን ማፈላለግ ወይም ደግሞ ማስፈለግ ጀምሮ ነበረ። ትላንትና ምንም የእሱ ነገር የሰሙም ያዩም ሰዎች የሉም ብሎት ነበረ ጋርዱ። ዛሬም ሲጠይቀው አይ ዛሬ ያገተው የገዛ ያክስትህ ልጅ አቤል ነው ብሎታል። እንግዲህ በመጨረሻም ደንግጧል፣ ቀድሞታል። የምር የአቤልን ቢይዘው ኖሮ ያፌትም ሊይዘው ነበረ። በሁለቱም አላመለጠም። ይሄ ልጅ በእስር ቤት ሲወጣ ያፌት እሱን ይዞ ማስጠንቀቂያ ሊያግደውም ይችላል ሊገድለውም ይችል ነበረ። ነገር ግን አቤላ ቀደመው። እንግዲህ በሁለቱ በኩል እየተፈራረቁ እንደዚሁ መዘዝ ውስጥ አስገብተዋል ማለት ነው። አሁን መጨረሻ ውስጥ ሲነግረው እንግዲህ ያው በጣም ደንግጠዋል። ከዚህ በኋላ ምንድን ነው የሚያደርገው የሚለው የሁላችንም ጥያቄ ነው። ጺስ ምንድን ነው የምታደርገው የሚለውም የሁላችንም ጥያቄ ነው። ምናልባት ጽ ይህን ነገር ፈርታ ቪዲዮ ወይም ደግሞ ሪከርዱ እንዳታጠፋ ወይም ደግሞ የፖሊስ አሳልፋ ትሰጥ ይህን ሀሳብ ይመጣላታል ብዬ አስባለሁኝ። ትላንትና ሞቷል ብላ የም መንገድ መንገዱ ድልድይ ውስጥ እየፈለገች ነበረ። ነገር ግን እሱን አልሞተም ያገተው ይህ ታንከዚስ ልጅ ነው። በመጨረሻም ኤፍራታ የማን ዲኤንኤ ልታስመረምረው የሚል የሁላችንም ጥያቄ ነበረ። እኛም ያሰብነው የገኒና የራሷ ወይም ደግሞ የዳጊ እናትና ልጅ መሆኑን ይሄ ነበር ጥርጥራችን። አሁን ግን ተባኗል፣ ግልጽ ሆኗል። እንግዲህ ዲኤንኤኑ የምታስመረምረው የናታና ያፌት ነው። ሰሞኑ በህልሙ ሰክሮ ወድቆ በህልሙ ተናግሮ ነበር። ያው ሲሰከር የሚወራው አይታወቅም። ሁሉንም ነው ሚስጥር የለም፣ ምን የለም። ያ ነገር ይዛው ነበር። ከዛ በኋላ እንግዲህ ምርመራውን ዶክተርን ማናግራ አጥናክራ ቀጥላለች። ይህ ነገር በጸጉር ነው ጀመረችው። ምክንያት መሆን በደንብ ቢባል ሁለቱም ተሰማምተው ደም ላይ ይሰጡ ይችላሉ። ስለዚህ ያደረገችው የሄደችበት ሲስተም በጣም ደስ ይላል። ሰው የላሰበው ነው ማለት በዚህ ነገር ያው ምርመራ እንደሚደረግ ቢታወቅም እንደዚህ አይነት ያሉ ሰዎችን ሁለቱ የሚፈላለጉ እንደ እንትን የሚተያዩ እንደ ባለጠላት ወይም ደግሞ እንደ ጠላት የሚተያዩ ሰዎችን ደምሰጥ ማለት እጅግ በጣም ከባድ ነው። ግን እሷ ሁሌም ሲስተም የማይጠፋባት ሲስተመኛዋ በጸጉር አድርገዋለች። ሁለቱም ሳያውቁ በጸጉራቸውን ይዛ ዶክተርም ቀጠሩ ይዛ በዛ ነበረ የሄደችው። ይሄም ማንም ያላሰበው ያልታሰበው ነገር እና ሁሌም የምታመጫቸው አጀንዳዎች እጅግ በጣም የሚያጓጉ ናቸው። ይሄ ከዚህ በኋላ እንደው ዲኤንኑ ውጤቱ መጥቶ ወንድምና ወንድም ናቸውስ ቢባል ይተማመኑ ይሆን? በተለይ ደግሞ ያፌት፣ እኔ አደለም እንደዚ እናታ ወንድም ይቅርና እንደ እናታ አይነቱ ጠላትም የለኝ ብሏል። ስለዚህ ጠላት የሚሆናችልም ብለዋል። ስንስ ማለት ነው ምክንያቱም በጣም ስለሚጠላው ማለት ነው። በጣም ስለሚጠላው እናት አይደለም ወንድሜ ሊሆን ብሎ ሰሞኑን እየፎከረ ነበረ። ግን ይሄ ውጤት በእርግጥ ወንድማማቾች ናቸው፣ ይሄ ውጤት የእውነት ይህን ነገር ቢመጣ ይቀበላሉ ወይ? በተለይ ደግሞ የአፌት ይቀበላል የሚለውን የሁላችንም የጥያቄ መለከት ነው። ተቀበላል ተቀበላ፣ ዋናው ነገር ያው መምጣቱ ነው። እቺ ልጅ የቻለችው ሁሉም ታደርጋለች። ምንም ህይወት ያሳያሳት አንዳንድ ሰዎች አሉ። እንደ የፍራዳ የሰው የሚኖሩ የራሳቸው ሳይሆን የሰውን የሚኖሩ። እሺ፣ ያውን ወንድማማቾች ሆኑ ታረቁ ይባል፣ በወንድምነት ቀጠሉ ይባል። አሁን እዚህ ጋር እሷ አስከየተኛው ጋር ነው ምትሆነው። በእርግጠኝነት ያፌተም ይለቃታል ይመስለኛል። ከወደድሽው ጋር ኑር የሚል ይመስለኛል። አሁን እነዚህ ይመስለኛል። ፉዬ እንግዲህ ያው የድካመሽ ውጤት ያሳይሽ ነው ሚለው። ቤት ድረስ ሄዳለች። ቤተ ሄደችው ደግሞ እንግዲህ ጸጉር ለማምጣት ነበረ ይበናታን ጸጉር ማለት ነው። ያው አግኝታለች። የሄደችበት አንድን ፈጽሟሏለችው ነገር ትፈጽሟለች። ሁሌም ይሳካላታል ማለት ነው። ዋናው ማመን ነው። ማመን ከሆነ ችግር ይለው። ሌላው ቤዛ ደግሞ አዲሱ ጓደኛዋ ቤት ድረስ ስባዋ መጣችሁ፣ ግን ከአሁኑ አብዝታችኋል። በተለይ ደግሞ ሉሊት እዛ ጋር ተኝታ የሆነ ነገር የወሬ በእርግጠኝነት እንትን ትላችኋለች፣ ታጣሏችኋለች። ነጌ ከነገ ደሳት ነው እሷ፣ ያው ዝም ብላ ነው ውሃ ቀጠነ ብላ የምትጣላው ማለት ነው። ስለዚህ ከዚህ በኋላ ያለው ነገር የእናንተ እንተዋለን። ነገር ግን አሁንም አቤሉ ገኒ እንግዲህ እንዳለችም ነው ያለችው። ምንም መንቃት፣ ምናልባት እኔ ያውን ያሰብኩት ገኒ የምትነቀው ቢኒስ ይመጣ ነው። ቢኒስ ይሄ ሁሉም ታስሮ እጁ እግሩ አፉ ድረስ እንዳይናገር ተለጉሞ ከዚህ በኋላ በሰላም ቢወጣ የአቤል ምን አይነት ኑሮ ነው የሚኖረው? ይሄ ነገርም አሳስቦኛል። በእርግጠኝነት ይወጣል። መውጣት ብቻ ሳይሆን ወጥቶም የሚበቅሉ ይመስለኛል ያፌትም እንዳስወጣው በእርግጠኝነት። ምክንያቱም እሱ ስለተያዘ የሆነ ነገር ቢሆን ተጠያቂ ዋንተነ ስለተባለ ያቤልን እንደው እኔ የሚያስወግደውም ይመስለኛል። ምክንያቱም ያፌት ባልሰራው ስራ ያው ወንጀለኛ ያደረጉት ፖሊሶች ቤት ድረስ መጥተው ያዙት የእሱን ብለው እሱን ካለሱ ጥርጣሬያቸው አምነው ነው የመጡት ሰው ያፌትም የሚ አይለቀውም፣ በእርግጠኝነት አይለቀውም። እንግዲህ ያቤል ምን እንደምታረግ በናቅም። በጣም ተንከሲስ ነገር ና እሺ፣ ተንከሲስ ከዚህ በኋላስ ምንድን ነው የሚያደርገው? ማነው ቢኒ የሚለውን እሱም አብረን የምና ይሆናል። ሌላሁንም ሌላ ችግር ይፈጥራል ይመስለኛል። ኤፍራታ ቤት አልነበረችም እንግዲህ ጸጉር ልታመጣ ሄዳ ነበረ። ይህ ሰውዬ ልክ እንደመጣ እሷን ሲያጣት ነው ይህ መጣራ ተጀምረው ሲያጣ ደግሞ የት ሄደች በአሁን በዚህ ሰዓት ብሎ ስልኩ እያነሳ ነበረ። ያው የስራ ባልደረባው ወይም ደግሞ አጋቸው የመጣው ቢኒ እንዳለ ቢኒ ደግሞ መታገቱት በአቤል እንደሆነ ሊነግረው የመጣ ከዛ ደንግጦ የፍረት ገር ሊደውል ነበረ በዛው እንደንጋጤው አቁሟል ማለት ነው። ነገ መደወሉን አይቀርም የምና ይሆናል የተሻለው እንጠብቃለን። የዛሬው ይሄን ይመስላል። ሰላማችሁ ይብዛ። ቢኒም ይገባል። ባይ ባይ። ላይክ አድርጉ።